ዙፋነ በሰማያት የጸና ምድር የእግር መረገጫ የሆነች ዓለምና በውስጧ ያለው ስነ ፍጥረት ሁሉ በረቅ መለኮታዊ ስልጣን የፈጠርክ ልዑል እግዚአብሔር ወይ እያወቅን የፈጸምነውን በደል ባለማወቅ የሰራነውን ኃጢአት ሁሉ ታግተዘ ይህን የንስሐ ዕድሜ ስለ ሰጠን አባቶ ስም ከፍ ይበል። ጌታ ሆይ ምድራችን በፊት ረክሳለች፣ ቅድስና ከኛ ርቋል፣ እርኩሰትና ኖር የየለት ተግባራችን ሆኗል። በመስቀል ላይ የተሰራልንን የቤዛነት ስራ የተከፈለልንንም የደንብ ዋጋ ለአጢአት መሸፈኛ ያድገን። በደልን አባዛን፣ እንጂ ውለታ አናስበን፣ በቅድስና እናልጸናንም ከመስቀል ጥራ ስርቅን በስጋ ፍቃር ተመላልሰናልና፣ ጻድቅ አባቶ ይቅርበለን። ቸርና ሩሩ አባት እግዚአብሔር ሆይ ልንሸከመው ከምንችለው በላይ መከራው በስቶብናልና፣ እባክ በቃ በለን። የወገኖቻችን ደም በየቦታው በከንቱ እየፈሰሰ ልባችን ታውቋል። የሰው ልጅ እንደ እንስሳ እየታረደ እያየን አእምሯችን ሰላም አጥቷል። ግፍና ጭካኔ ምድራችንን ሞልቶታል። የኢትዮጵያ ምድር በንጹሐን ወገኖች ደም ጨቅይቷል። መግቢያ ሞጮው ሰቀቀንቅ ድንጋጤ ሞልቶታል። እባክህ ጌታዊ ቀኝ እንዘርጋለን። እኛ አቅም የለንምና አንተ ስለኛ ተዋጋ የጠላያት ዲያብሎስ ክፉ ሀሳብ ሁሉ በመለኮታዊ ስልጣን ከንቱ አድርገው አላማዋ ይስምር። በኢትዮጵያ ላይ ያለው የጥፋት እቅድ ሁሉ ጌታዊ በስም ጉልበት የፈረሰ ይሆን። ከእንግዲህ ማንም በግፈኞች በዐመፃ ዱላ አይሞት። ክንድ ክንዳቸውን ያዘው አይላቸውን ያድክመው። ለዐመፃ የሚሮጡ እግሮች በመስቀል አይል ተይዘው ከዙፋን ስር ይደጉ። ጻድቅ አባት እግዚአብሔር ሆይ፣ ከመኖሪያቸው ተፈናቅለው የወደቁት ሁሉ አንተ በታላቅ ጥበብ አንሳቸው። ለዳ አደጉ አባት ለመበሊቱም ረዳቱን ሰላም ላጡ ሰላም እረፍት ላጡ እረፍቱ ናቸው። የታመሙ ይፈወሱ፣ ያዘኑ ይጽናኑ፣ እንባ ከፊት ሁሉ ሌታበስ። ከእንግዲህ ዋይታና እሪታ ሳይሆን የደስታ ልልታ ብቻ በምድራችን ያስተጋባ። አንገቱን ደፍቶ የሚያለቅስ አባት፣ አንጀቷን አስራ ሙሹ ሽቶ ወርድብናል። ከእንግዲህ ያዘናችሁ በደስታ ይለወጥ፣ አሴት በልባችሁ ጠል ይፍሰስ። የካሳ ዘመን ለሁላችን አምጣለን መዳን ያለሙይ በረሀብ ጨክን አትቅጣን። ረሀብ ከጦርነት ይከፋል። ያሳለፍነው ነው የረሀብ ታሪክ ይበቃናል። ዳግም እንደ ቅጠል አንርገፍ። ጥጋበኞች አን ተመጋቢ መሆንን ረስተው ምድሪቱን አኬል ዳማ ቢያደርጓት በግፍና በጭካኔ የንጹሃን ደም እንደሚያፈሰሱ በጥጋብ ቢዝሉ ጌታ ሆይ ምረትና ርሬ ብዙ ነውና ለአጣን የመጣው ቁጣ ህጻናትና አረጋውያንን በረሀብ አይፍቻቸው። ስጋን ቁርሰ ስትሰጥ ያልሳሳ፣ ደምን በመስቀል ላይ ለህይወት ስትሰጥ ያልሳሳ ቸር አባቶች በሚሻልበት እንጀራ ህዝብን አትቅጣ። ረሃብ ምድራችንን አያገኛት። ለነነዌ ሰዎች የተለመንክ ጌታ፣ ለእኛም ተለመነን። ራቡ መጣበት ይመለስ ጌታ ሆይ ቁጣን አቅልግልን። አምላካችን ኢየሱስ ክርስቶስን ደም ለማፍሰስ በሚጣደፉ ወጣቶች ልብ ውስጥ አንተ ሰብረ ግባ አንተን የማያውቅ ጥበብ በሌላቸውም የመስቀልን ፍቅር የደምህን ሁኔታ በልባቸው አትም። ሰማያዊ መንግሥትን የቅዱሳንን ርስት አሳስባቸው። በሚጋደሉበት የምድር ጭቅጭቅ ከንቱና ላፊ መሆኑን አስረዳቸው። ኢየሱስ ክርስቶስ በትውልዱ ልብ ውስጥ አንተ ከፍ ብለታኝ ወራሹ ጌታ ሁላችንም በፍቅሩ ረሰን የዘላለም አባት እግዚአብሔሮች መቅደስን ሊያቃጥሉ የሚሮጡትን ሁሉ እንደ ጳውሎስ መንገድ ለያዛቸው። የአይናቸውን ቅርፊት ጥለ ክብርን ግለጽ ልላቸው ድምፅን በጆራቸው ይፍሰስ አይለ ኃይላቸውን ያድክም። ለጥፋት የመጡ ሁሉ ለጽድቅ ተማርከው ይጉርጉ። አምላካችን ኢየሱስ ክርስቶስ እንደ በደላችን ሲሆን እንደ ቸርነት ታሪካችንን ቀይር። ስለ ቅዱሳን ሁሉ በላይ ይቅር በለን፣ ደም ጋርደን፣ ስም ነጻ ያውጣን። ጌታዊ በቅዱስ ደም አንድ ያደረካትን ቅድስት ቤተ ክርስቲያን ሴጣን ሊከፋፍላት አንዲቷንም ሊያናውጻት ተነስቷልና፣ አባቶ በታላቅ መለኮታዊ ኃይል ስልጣን ተነስተ፣ ክንደን ዘርጋ፣ ወጀም ማዕበሉን ገስጸው፣ መርከቢቱን ቅድስት ቤተ ክርስቲያንን ወደ ሰላም ወደብ አሻግራት። የሰማያዊት ኢየሩሳሌም አምሳያ የሆነችው ቅዱስ ቤተክርስቲያን በሰማይና በምድር ባሉ ቅዱሳን አንድነቷ ይጸና፣ መሪና ጠባቂዋ መንፈስ ቅዱስ የሆንላት ራሷን መጋቢዋ ክርስቶስ ኢየሱስ መሆኑን ሳይረዱ በምድራዊ ከንቱ የስጋ ምኞት ተታለው ቤተ ክርስቲያንን ለመከፋፈል አንዲቷን ለማናገር ለተነሱ ሰዎች ሁሉ ሰማያዊ ክብርን ገልጸን እንድትገስጻቸው፣ በውስጣቸው ያለው ክፉ ሀሳብ በፍቅር ትለውጠው ዘንድ እንማጸናለን። አባቶይ እንደኛ በደልና አጥያት ሲሆን በፊትህ ሞገስ ስላላቸው ጻድቃን ሰማዕታት፣ ቅዱሳን መላእክት ብለ ይልቁንም ከፍጥረታት ሁሉ በላይ በክብር ከፍ ከፍ ስላደረጋት ስለ ቅድስ ድንግል ማርያም ልመናና ምልጃ ብለን ፍጹም ምሕረትና ይቅርታ እናብዛለን። ጌታዊ ስለ ሰማኸን እናመሰግንሃለን። ክብርና ምስጋና አምልኮትና ውዳሴ ከምድር ስካርያም ለአንተ ይሁን ዛሬም ዘወትርም ለዘላለሙ